እኔ ግርም ምን ነው የሚለኝ ምክንያቱ ምን አለ መሰላችሁ ሴት ልጅ የሆነች ትንሽ የስተስሰራ ወንድ ልጅ እንቅርታ አድርግልኝ ማለት ልክ ጉም እንደመዝገን ነገር ማለት ነው ወንድ ልጅ ደግሞ አጥፍቶ ሴት ልጅ እንቅርታለን ማለት ሴት ልጅ ልቧ ስስ ነው በሆነ ነገር በቃ ስለምትወደው ብቻ ይቅርታ ታደርግልለች ወንድ ልጅ ግን እንዳያችሁት ወዲያው በቃ ለፍቅርም አይቆይም፣ ለሁሉም ነገር አይቆይም፣ ሌላ ሴት ጋር ሮጦ ይሄዳል። ለምን እንደሆነ አላውቅም። በቃ ይሄ ተፈጥሯቸው ነው መሰለኝ፣ ኢትዮጵያ ውስጥ ያለ ወንድ ተፈጥሮ ነው መሰለኝ። ለምን እንደሆነ አላውቅም። ምንም ጊዜ አይፈጁም፣ በቃ ሌላ ሴት ጋር ለመሮጥ ጊዜ አይፈጁም። እሷ ግን ያሳለፈችውን ፍቅር ስታጣጥም ያሳለፈችውን ነገር ስታስብ ስታብሰለስል ጊዜዋን ትፈጫለች። ወንድ ልጅ ይህን አያስብም። ይኸው ደቂቃ ሳይፈጅበት ደውሎ ሲያወሩ ነበር ማለት እኮ ነው። አልተለያዩም ሲጀመር፣ ሲያወሩ ነበር ስለሚያወሩማ ነው ወዲያው ሲደውላት የመጣችው እንጂ፣ እሷ የራሷ እሱ የራሱ ህይወት ጀምሯል ብላ የራሷን ህይወትም አልጀመረችም። ችልች ገብቷቸዋል ጭራሽ ሴት ሆና እንኳን ለሴት ያላዘነች ፍጡር ዞር ቤት ትላለች። ሲቀጥል ፍቅር የለህም። የፍቅር ቅንጣት ያህል ቢኖሩት አዳምጣት ነበር። ምክንያቱም ልውል ምን ያህል ያንተን ጉድጓድ እንደሚቆፍር ታውቃለህ። ሊሆን ይችላል ብለህ ከፍቶ ከላየሁ አዝነም አላየሁም። ደቂቃ ሳይፈጅብህ ደውለህ እኔ ከጎን ሁኝ ያልካት ሴት ያዝና ብቻ እና ጥርግ በል አይደለም። አንተ ሐምሌና ነሐሴ ሄደዋል። ድሮም ከልብህ ፍቅር እንደሌለህ ነሳየህ ቀረችብህ። እንጫል ቀረባትም ጥርግ ማለት ችላለ ይችላል። ማንም ሰው እጇን ስሞ ምርጥ ሴት ነች። የሰው ልጅ መልክ ነው እንዴ? ልቡ ካላማረ መልክ ከላይ ሽፋኑ ቢያምር ምን ዋጋ አለው? ሽፋኑ ቢያምር ምን ዋቃል? የሰው ልጅ ውስጡ ካላማረ ውስጡ ውብ ካልሆነ ለነገው አይዘልቅም። ስለዚህ ውበቱ ቆንጆ ነው ምናምን ነገር ለአንቺ የመጠንሽ ሚሸት ኮተታም ሲቀጥል፣ አንቺ ራስሽ ሴት ነች። ነገ ምን እንደሚያደርግሽ ምን ታውቂያለሽ? ምን ታውቂያለሽ? አንቺንም እኮ የዚህ ውጣ ፋንታ ባለቤት ሊያደርግሽ ነው። ምክንያቱም ነገም ከሄሉ ጋር ቢታረቅ ጥለሽ እንደሚተውሽ አትጠራጠሪ። አንቺ መሸጋገሪያው ነሽ እንጂ ፍቅረኛው አይደለሽም። ሲከፋው ትመጫለሽ፣ ሲከፋው እንትን ሲደሰት ይጃለሽ። ይሄ ነሽ ገባሽ? ምንም እንትሚል ነገር የለውም ልጁ ሶስት በጣም የሚያሳዝን ነው ይሄ። ሴት ስለቀያየች፣ ሴት ስለመጣ፣ ሴት ስለሄደ ጀግንነት ወይ ደ ጀብድነት አይደለም። ልብ ግዛ። ለሚያፈቅረ ሰው ቦታ ስጥ። አዳምጥ። እንደገና አለ አይደለ ይሄ ሆይ ሆይ ተብሏል። የምን ዝምታ የሚሉ ዘፈን አለ። ይሄ ሆይ ሆይ እንትን ነው በቃ እንጂ የውስጥ እንትን የለህም። ቢኖረክ የማዳመጥ የብዙ ጊዜ እንትን ትሆን ነበረ። ሕመምን አላሳየህንም ፈጠንክ ለሁሉም ነገር በጌታስም እቤት ይሄ በጣም የሚደብር ነገር ነው። ስ እንደው ሄሉ ይቅርታ ስ አንቺ በልጅቷ ፊት ይመስክር ብለን ነበር መመስከር እንኳን አልቻለም። ያው ቤተሰቦችሽን አክብሮ ክብሮ ሄዷል ብለን ባሰብን ቁጥር እንደዛ ጥሩ ሰው መስሎን ነበር። ለካ አስመሳይ ነው። እንኳን ብዙ መንገድ አልተራመደች ከዚህ ሰውዬ። እይቃ መልኩና አጥቡ ይጠጠው ምንም ነገር ይረግፋል። ምንም ነገር እግዚአብሔር ካላቆየ ህ እግዚአብሔር በሆነ ነገር ካልቀጣ በስተቀር ወንድ ከንቱ ነገር ነክ ይሄ አይገባሽም ሲጀመር እንካፍ የሴት የወንድ ሴሰኛ ደግሞ በጣም የሚያስጠላው እዚህም እዛም እዚህም እዛም ደ አድበ ተቀመጥ እዚህም እዛም መሆኑ ምንድነው ትርጉሙ አንዳንዴ ይላለው የምንመስላቸው እንደው ወንድ ባይኖር በህይወታችን ምንም ችግር የለውም እኮ ተመስገን ነው። በህይወታችን ባይኖሩም ሲመጡ መበጥበጥ ነው። ወይ አዳምጡ፣ ወይ ይረዱ፣ ወይ ደግሞ የሆነ መከታ የሆኑ እ ያ እውነት በጣም ነው። እኔ የሚገርመኝ አንዳንዴ ታደሰብ ወደሆን እንደ ፈረንጅ የሚገቡ አንዳንድ ጊዜ ያው ደስ የሚለው ከሀገረኛ ልጆች ወንድሞቻችን ያው ደስ የሚለው ነገር በረሃችን ቋንቋ ተግባብተን በራሃችን ዘይቤ አውርተን በቃ የሀገራችንን ባህል ወግ ምናምን እንላለን እንጂ፣ ያ እውነት እንደ ኢትዮጵያ ወንድ በጣም ያስጠላና ከባድ ወንድ የለም። ለፍቅር ምንም አትመችም። የትኛውን ፍቅር ስሰጡ ነው? የትኛውን መውደድ ስሰጡ ነው? የትኛውን የትኛውን ነገር ስታሳዩ ነው? ስጦታውም ይቅርብን፣ ሁሉ ነገር ይቅርብን። እሺ በረሃችን እንኳን ተቋቁመን ይህኛውን ፍቅር ስትሰጥ ነው? እኔ ይገርመኛል። የእውነት የምላቸው በጣም የሚገርመው ብቻ ሌላ ሀገር ዜጋ ስታገባ ከኛ ምንጎሎች ነው። እኛ እንደዚህ ልክ ሙሉ ፍቅር ስትሰጧት መስሉ እንደ እንደዛ ስትሉ፣ መጀመሪያ ለሰው ልጅ ፍቅር ያስፈልገዋል። ፍቅር ስጡ። ፍቅር የሌላቸው ሰዎች ስለ ፍቅር ስታወሩ ይገርመኛል። ካልሆነም እዛ ሰው ህይወት ውስጥ መግባትም አይጠበቅባችሁም። በቃ ብዙ ሰው ዝም ብሎ ኢንጆይ ማይደርግ ሲንግል ማም አለች እዛ፣ ኢንጆይ የሚያደርጉ ከሸገር ማም ጋር ሄዳችሁ እንጆይ ማድረግ ትችላላችሁ። መልካም ሰው እውነተኛን ሰው ጋር እየመጣችሁ የሰው ልባ ትስበሩ፣ በቃ ጥር ግማ ትችላላችሁ። ስንት ነገር አለ። እንደዚህ እንጆይ የሚያደርግ ሰው ስንት ሰው አለ። ሄዱ። እዛ በቃ ሲንግል ማም ሆና እራሷን ነፃ አድርጋ ምትዝናና አለች አለ፣ ከእሷ ጋር እንደዚሁ ሄዳችሁ ትዝናና አይሻላችሁም? ጤነኛውን ሰው መታችሁ ከምትበክሉ ፍቅር ነው ብላችሁ ሴት ልጅ ልቧን ከሰጠች በኋላ የምትጎዳው ነገር ያዝነኛል። እዚም በእናንተ እንከፎች፣ አሁን አንተ በአንተ ቤት እንግዲህ አስበዋል። ገራሚ ነው። ብቻ እና እኔ የምላችሁ የእውነት በጣም ነው የሚያዝ ነው። እኔ የእሷ ጉዳይ ያሳዝነኛል ሲጀመር ማለት ነው። እንዲህ አይደረግም። ያብስራ ስራ እንዲህ አይደረግም። ልብ ግዛ፣ ልብ ግዛ። ሮጥክ ሮጥክ ሮጥክ ሮጥክ ሌላዋ ከመለጠፍ ሮጥክ መለጠፍ ሮጥክ መለጠፍ ከባ ያ ደግሞ ደስ አይልም።